ለእኔ የደረሱኝን መረጃዎች ላሳያችሁ እንግዲህ ው ሶፎንያስ ዋሲዩን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት ከሺህ በላይ ፎሎርስ አለው። እና ታዲያስ ብሎ ይልካል። ይሄን መረጃ የላከል ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደናነኝ ዚ ሶሪ ብሎ ይልካል ሰውየው ከዛ ደናነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ የማያውቁትን ሰዎች ነው በቃ መርጦ ታርጌት አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየውም ብሎ ይልክለታል አለው አዲስ አበባ ነኝ ዋት አባውት ዩ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻ ክን ነው የምንኖረው ብሎ እንግዲህ የሚጠይቀውን ጥያቄ። ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል፣ ይሄኛው ልጅ ለእኔ መረጃ የላከልኝ። ከዛ አለሁልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ ከዛ ልጁ አዎ ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳምት ጋብዘኝ ብሎ ሶፊ የሚሉት መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ ይህ ሰውየ ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክክን ላክስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ? አይ ዋዝ ቢዚ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወረኛ ለእኔ የሚሆን ጊዜ ያተ ነው ብሎ ሶፎንያስ ነው ጋዜጠኛ ሶፎንያስ ይህን የሚጽፈው ማለት ነው። ከዛ በኋላ ሶዮ ሚላል አምሶሪ ሀወዝ ዩርዳይ ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ያኛው ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ ያኛው ሰው ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክ ክላክልኝ፣ ቴሌግራም ላይ ላውራ። እቺን አንድር ላይ እናደርጉባት፣ ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው። ወደ ቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል። ሄይ ሄይ ይላል። ከዛ ደናነ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ኢግኖር አረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው፣ ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው ሌላ የተላከልኝ መረጃ ደግሞ ላሳያቸው። አሁን ይኸውላ ነገር ሳያወጣ ከሁለትና ከሶስት ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎን ያስዋስዩን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወዬ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ፣ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ ቴሌግራም አለ ሉክ ያኛውንም ቴሌግራም አለ ብሎታል። ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለውን ሰውዬ አካሄዱን ተመልከቱት ምን እያለ እንደሚያወራ ይኸውላችሁ። የእናታችን የቅድስት ድንግል ማርያም ስም ጠርቶ በእሱ አንደበት ልትጠራ አይገባትም። ለዛ ነው እና አዶናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል ያከብሯታል ማለት አይደለም። እኛ የምናከብራት እናታችን ቅድስት ድንግል ማርያምና እናዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት። ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ በነጋታው ክሱም ሲሆን ብሎ እስከነ ልብሱ ገብቶ ነጠላ እንኳን ሳያደርግ እዛ ንጉስ ቴድሮስ የመሰለ ቫይብ ፈጥሮ ወጥቷል ማለት ነው። እና ሶፎንያስም እንደምታዩት ምን ይለዋል? ልጁን ማርያምን ቆንጆነ ይለዋል ከዛ ልጁ አመሰግናለሁ ሶፊ ይለዋል። ከዛ ሶፊ ደግሞ መልሶ ምን ይለዋል? ወይም ሶፎንያስ ምንም አይደል እና ተኝተሃላ ሉክ። ልጁ አወጋ ደም ብያለው። ከዛ ሶፎንያስ ምን ብሎ ይመልሳል? ምን ለብሰሃል? ብሎ ይጠይቀዋል ሶፎንያስ፣ ልጁም ማለት ነው። እና ኢትዮጵያዊው ፓፍ ዲዲ ያልኳችሁ ለዛ ነው ማለት ነው። ይሄው እያደነ ሰዎቹ እንደዚህ በቃ ምን ለብሳችኋል፣ ምን አርጋችኋል፣ ስልካችሁን ስጡኝ ምናምን። በቃ አደና ነው የያዘው ማለት ነው ይሄ ጋዜጠኛ። ከዛ በኋላ ያው የመኝታ ልብስ ነ ብሮ ምን ለብሳለሁ ብሎ ይልክለታል ልጁ ከላፊንግ ስቲከር ጋር። ከዛ ጽፎን ያሳሀ እያለ ይስቃል እና ቦክሰር ነው ምን ለብሰው ብሎ ይጠይቀዋል ሉክ ከዛ እና ብሎ ሲመልስለን ልጁ አንተ ልብስ ትወዳለ ብሎ ሶፎንያስ ይልክለታል ልጁ። አዎ ሲለው አሪፍ ነው። ከዛ ልጁ መልሶ እሺ ብሎ፣ ከዛ ሶፎንያስ ምን ብሎ ይጽፋል እዚህ ጋር ሰውነት ፀጉሯም ነው ብሎ ጥያቄ ምልክት ተመልከቱ። ከዛ ልጁ ምን አይነት ጥያቄ ነው የምትጠይቀኝ ግን? ለመሆኑ ከዚህ ጸያፍ ነገር ጋር ስሙ እየተነሳ ያለው ሶፎንያስ ካናዳ ድረስ ደውሎ ለጋዜጠኛ ሙሉ ጌታ የተናገረው ነገር ምን ነበረ? ከራሷ አንደበት ንስማው? በዛሌ ይደወልልኝ፣ ተኙቼ ያው ሀገር ቤት ቀን ነው፣ እዚህ ደግሞ ያው ይመሻል እንደምታውቀው እና ቀስቀሱኛን። ከንቅልፌ ተነስቼ ግን ስልኩን አላነሳሁትም። ተኛው መልሽ። ከዛ ቮይስ ላክ ቮይሱ ምን እንደሚል ታውቃለህ? ጉዳዩ ምን ያህል ምን ያህል ጥልቅ እንደሆነ በጣም ሰፊ እንደሆነ የምታቀው፣ የላከልኝ ቮይስ ሙሌ፣ እንዴት ነው ሙሌ ሙሌ ሙሌ አለ። ሙሌ ሙሌ የጠፋ ሰው ቶሮንቶን በጣም ተቆጣጠራዋል የሚል ነገር ደርሶኛል፣ በጣም ደስ ይላል ምናምን አለኝና አንድ በጣም የቅርብ አብሮ አደግ ጓደኝ በቅርብ ነው ካናዳ ቶሮንቶ የመጣው እና አዋክ ፕሌስ አገኘው ይሳግኘውና አንድ ቢራ ነገር እንደው ብጋብዝልኝ። ኢማጅን ይሄ ልጅ ሀገር ቤት ብቻም ሳይሆን ልክ እንደ እኔ እንዳንተ ያሉ ውጪ የሚኖሩ ሰዎችንም የዚህ ቆሻሻ ድርጊት ሰለባ ለማድረግም ብዙ ርቀት መሄድ እንደሚቻል ማሳያ ነው። ኖት ኦንሊ ኢትዮጵያ ብቻ አይደለም፣ አሜሪካም ካሉ፣ በእንደዚህ አይነት ቆሻሻ ድርጊት ውስጥ ካሉ፣ አሜሪካም ካሉ፣ ካናዳም ካሉ፣ ጀርመንም ካሉ፣ ብቻ ዋሬቨር የትኛውም አለም ላይ ካሉ ሰዎች ጋር በቅርበት ገብተዋል። ፋይናንሺያሊ ሰፖርት ሊያደርጉ ይችላሉ። እንደምታውቀው በጣም ጠንካሮች ናቸው። አሁን ካናዳም አሜሪካም በእንደዚህ አይነት ግብረ ሰዶም ድርጊት ውስጥ ያሉ ሰዎች በጣም ፋይናንሻሊ ስትሮንግ ናቸው። እንደምታውቀው በጣም ተጽዕኖ ፈጣሪዎች ናቸው፣ በፖለቲካውም፣ በቢዝነሱ እና ከሀገር ቤት ባሻገር ምን ያህል ውጭ ድረስ እንግዲህ አስበው ማለት። ይሄን ዛሬ ከሰማሁ በኋላ በየዋህነት ማሰብ አልፈልግም። አሁን ምርም የቅርብ ጊዜ ጓደኛው መቶ እሱን ላላምድለት አይነት ነገር ነው ብያለም። ቢራ ጋብዘው እና እባክህ እንደውም አውራው አዲስ ልጅ ነው ምናምን ብሎ ነው ያለኝ እና መልስ አልሰጠሁትም። ሰምተሃል ብሎ ቴክስት ላከልኝ። ከዛ እሱ ከቮይሱ ቀጥሎ ሰምተሃል ብሎ ቴክስት ላከልኝ እና አሁን ዛሬ ያንን ቪዲዮ ሳየው በድጋሚ ሾክድ ነው። በጣም የተደነገጥኩት ይሄ ነው። የዚህ ሰሞን አጀንዳ፣ የወቅቱ አስደንጋጭ ጉዳይ፣ አራት ኪሎ ያበቀለችው አቡሽ፣ የቤት ስሙ ነው። ዘናጭ ነሱ፣ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ፣ ጎበዙ ተማሪ፣ ህይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። አራት ኪሎ ማስቲካ አዟሪው፣ ያኔ የደገፈችውን ሊስትሮቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳ ሰራተኛ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ብዙ ዞሯል። በብዙ ሙያ ቀዳዳዎቹን ለመድፈን ጥሯል። ድምርነት ህልሙ የኮተቤው መምህር፣ የማይክሮሊንኮ አካውንታንት፣ ስለ ሕልሙ በነጻ ቅጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሹ ውሸት ወርቅ ቀለማው ጋር ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። እንደውም የቼራሊያ ማስታወቂያ ማስታወቂያ የሰረከኝ ሰውዬ ሰላም ዋርድ ብሩን ብትክፍለኝ ይላል። ለማስታወቂያ ስክሪፕቶቹ ዛሬም በጥንቃቄ ያስቀምጧቸዋል። በ19 ዓመት የአየር ላይ የወጣው ዛሬ ላይ የሰላሳ ዓመት ሰው ነኝ ይላል። ሶፊ ከጊዞ መራኪ ጋር በወጣቶች ፕሮግራም አየር ላይ ወጣ። በስድስት ወራት ያለምንም ደሞዝ ለሙያ ፍቅር የቲቪ ደጃፍ የተመላለሰ አያሌ ደብዳቤዎቹንም ጽፎ ደጅ ጸና ኳኮን ላይ ተሰጠው ውድድር መድረኩን አጋፍሮ የቲቪ ቤት የከተመው የቤስ አዲስ ነገር እልምኛው በነፃ የሰራበት ቤት የተመሰገነበት መልሶ ደሞዝተኛ የሆነበት የሚበላበትን እንጀራ ቀድሞ የጋገረ ብልህ የውድ መዝናኛው ድምቀት ከየቤሷን አፍቆት ጋር በቲቪ ያዝናንድሆናል። ሙሽሮች መስለው ስንቶቹን አወዛግበዋል። አብሮ ደናሾቹ፣ ባለ ሊሞዚኖቹ፣ ሃይሎ ጋምባዮቹ ከደመራውም አብረው የቲቪ ደረጃዎች አሻራቸውን አስቀርተዋል። ባለ እንዝርቶቹን አንዳቸው ለአንዳቸው ጌጥና መለያም ነበሩ። ጠይሙ ሳቂታ ካሻው ካሻው ቆቡን ደፍቶ ወዲ ከነዱላው ዱላው ወዲያው ከነ ሂጃቡ ከነጀለቢያውም ከምስኪኑ ቤት ገብቶ አንዳቻ ኗኖር ያሳየናል። ግንባርም ከሀገር ዘብ ገር አለ ባለመለከቱ አዋጅ ነጋሪ የመድረክ አጋፋሪ ዶክተሩ ተዋናይ በውድ መዝናኛ ሥራዎቹ የበርካቶቹን ቤት ያንኳኳ ውዝዋዜው ልዩ ነው። ውራገኛው ተወዛዋዦችን ይፈትናል። ጋቢ ደራቢው ጃንጥላ አዛሪው አገው መሳይ በጋዜጠኝነቱም የማይገኙ እንግዶች ለሱ ቀላል ናቸው። ቴዲ በስሜት ሲጠራኝ በደስታ ፈነደቅሁ ባይ አብነት ቤተኛው ምስትናውትሆናል ከአናቲ ጋር ተጫውቶ ከሄኖ ጋር ልዩ ቀነሳ ይሆናል። ተዋናዮቹ ቅርቡ የነሶ የመሳይ ወንድሜን ቀንደኛ አድናቂ ከእጁ የተችላለ የምስክር ወረቀት ተሰጥቶታል። ስለ እናቱ ቢያወራ ቢያወራ የማይሰለቸው ህዋት መልኳን ግርማ ሞገሷን ዘበና የነበረች እኮ ሰላምዬ እኔን ያለ አባት ስታሳድግ መልኳን ያጣች እናቴ ይቿት ኔ ጀግና ህዋት በስድስት ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በስልሳኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግሜ ሞሸራት አያባያስበተንላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለ እሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያ ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ፣ የሙያችን ተምሳሌታችን፣ የቲቪ ገብቶ ህልሙን የኖረ የቲቪን በርከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ስላለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ጠውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሁድ መዝናኛ ወንበር የሚጠብቁት ባለ አስተማሪ ታሪክ ባለቤቱ ጋዜጠኛ ጽፎን ያስዋ ሲሆን፣ ጋዜጠኛ ምንድን ነው? በተለየ እናቴ ለኔ ዋጋ ከፈለች። በጣም ቆንጆ የነበረች በጣም ማለት ነው እና እኔን ለማሳደግ ብዙ ስራዎችን የሰራችው ከትንሽ እስከ ትልቅ ነው። ያለአባት ነው ያሳደገችኝ። በጣም ከባድ ጊዜ ነው ያሳለፈችው። አሁን ደግሞ እኛ አድገናል፣ እግዚአብሔር ይመስገን አሁን እየከፈለ ነው። በእድሜ በጤና ያቆይልኝ። ብቸኛ ልጅ ነህ ወይስ? አሉ እህቶች አሉ። ወንድ ብቸኛ ነህ? ወንድ ነኝ፣ ብቻ ነኝ። በጣም አቴንሽን ሊሰጠኝ ቤት ውስጥ በቤት ውስጥ ትንሽ ቀበጥ ያደርገዋል በደምብ እውነት ነው። እንግዲህ ወንድ ልጅ ብቸኛ ሲሆን በተለየ እንክብካቤን ያድጋል ይባላልና፣ አሁን ግን አግባ እያለች ነው። ውጣ ከቤት ውጣልኝ እያለች ከቤት መውጣቱ ብቻ ሳይሆን፣ ያው ለእናት ደግሞ ፍሬ ማፍራቱ ጎጆ መውጣቱ ትልቅ ቁም ነገር ነው፣ ልጇ ለዚህ ወግ ሲበቃላት። የኪነጥበብ ባለሙያ ነበሩ፣ ማ ነገርሽ ማዘራ በፊት የፖሊስ ኦርኬስትራ ውስጥ ሙዚቀኛ ነበረች። እንደው ያው በጊዜው ያደገችው ከአያቷ ጋር ነው እና የአዝማሪ ልጅ መባል አንፈልግም እኛ ፋሚሊዎች በሚል ነው የቀረችው እ አሁን ላይ እንደነ ህብስት ጥሩነህ እንደነ ሀመልማል በጣም የምትታወቅ አርቲስት ልትሆን ትችል ነበር። በጣም የሚገርም ነው ስቲል እስካሁን ድረስም አንዳንዴ ታንጎራጎራለች። ቤት ፖሊስ ኦርኬስትራን እንግዲህ ስናነሳ ነጋሻ፣ አለማየሁ እሸቴ የሚመስል በጣም ብዙ ትልልቅ ባለሙያዎችን ያፈራ ቤት ነው። በዛን ወቅት ደግሞ በተለይ ቀዳማዊ ኃይለ ሥላሴ የሙዚቃ ኦርኬስትራ፣ የክብር ዘበኛ የሙዚቃ ኦርኬስትራ እንዲሁም ደግሞ የምድር ጦር ኦርኬስትራ አዲስ ዓመት እና የተለያዩ በዓላትን በተመለከተ ትልቅ የሙዚቃ ውድድር ኪነጥበባዊ ትዕይንቶችን የሚያቀርቡበት ትልቅ ውድድር የነበረበት ነውና፣ ምናልባት በዛ ውስጥ የመሳተፍ እድሉ ነበረ። መድረክ ላይ በደምታዜም ነበረ። የፖሊስ እንትኖች መኮንኖች ባሉበት በትልቅ አዳራሽ ላይ የነጠላውን ሙዚቃ ተጫወት ነበረ። በኋላ ላይ ለስራ ወደ ክፍለ ሀገር ይዘዋት ለመሄድ ሲፈልጉ ቤተሰብ ከከለከላት፣ አይቻልም ተባለች። ሞራሏ እንግዲህ እኔ በሆን ግን ጥዬ ሄድ ነበር። አሁን አንተ ቢሆን ታነሳዋለች። አሁን ያን ጊዜ ቁጭቷን በጣም ታወራኛለች። ብዙ ጊዜ ብዙ ጊዜ ይሰማታል። አያቴ ባከለክሉ ይኖሩ ዛሬ እዚህ ይደርስ ነበር እንዲሆን ነበር ውሽ ታደርጋለች።